እነዚህ አምስት ጦጣዎች ተኩላዎች፣ የበግ ለምድ የለበሱ ተኩላዎች እንግዲህ አብርሽን ሄርሜላን ጥያቄዋን ተቀብለ ካላገባት አብራት ካልሆንክ እያሉ መከራ በዚህና በዚህ ሲያሰቃዩት ሲያስመረሩት በስተ መጨረሻም ራሱን ስቶ ወድቋል። በዚህ ሰዓትም እንግዲህ ሆስፒታል እንደገባ መረጃው ደርሶናል ማለት ነው። ይሄ ሁሉ እየሆነ ያለው ነገር ምንድን ነው? በግድ ሰላማዊ የነበረውን ትዳር ወይ ደግሞ ብዙ ዋጋ የተከፈለለትን ትዳር ትቶ ኬት መጣች ቤተሰብ እኔ እንጃ አላውቅም ምንም በቃ እኔ ስለ ሄርሜላ ምንም ማውራትም የሆነ ቃል ራሱ ያጥረኛል ና እቺ ሴት ነው እንግዲህ መዳረሻ የሌላት አቋም የሌላት አላማ የሌላት ለሰው ማታስብ በተለይ ደግሞ የሴት ልጅ የሆነ በደሏ እንባዋ ያልታያት ለራሷ ጥቅም ብቻ የምትሮጥ አስመሳይ ሾካካ ነገር ናት እና ለዚች ሴት ነው በተለይ አቤል እንግዲህ በሩታ እጅ እግዚአብሔር ምስክሬን ነው የምላችሁ። የሆነ ቀን እንኳን ሩታና አብርሽ ለመዝናናት ብቻቸውን ለመሆን ወጠው አቤል እሪ እያለባት ነበር። ላይብ ላይ ገብቶ ብቻዬን ሆኝ ኧረ ነይልኝ እያለ ነበረ። ልክ እንደ እናት ማለት ነው፣ ስታበላው ስታጣጣው፣ በእጇ በልቶ ጠጥቶ ቤቷ ውሎ አድሮ ጓደኛ ብላ ቀርበው ነበረ። ዛሬ ላይ ግን የፈለገ ይሄን ከመግደል ተኩሶ ከመግደል አይተናነስም። ዛሬ ያደረገው ዛሬ ያለው ነገር ማለት ነውና እኔ ትክክል ነኝ ብሎ ነው የሚያስበው። ይሄ ነገር እኮ ሲጀምር አንተ ብለኸው ብለኸው ካቃተ ዝም ማለትም እኮ ጥሩ ነገር ነው። እንግዲህ ሄርሚላ እንደሚታወቀው የልብ ልብ ተሰምቷት፣ ድፍረት ኑሯት። ባለትዳር ወንድን አግባኝ በህይወት ደስተኛ አላደርግ ሩታ እንደማትጠቅመው ተጠቅመው እንደማት በቃ እንደማት ሆኖ ከሷ ጋር ብቻ ነው ደስተኛ መሆን እንደሚችል እየነገረችው ትገኛለች። አብርሽም በነገራችን ላይ እሽም እምቢኝም ማለትም አልቻለም። በቃ ከዚህ በኋላ ተወጥቶበታል ሚስጥሩ። ለምን ከዚህ በፊት ያው የርቢላ ድዳን መሀል ምንም የተፈጠረ ነገር የለም ምንም ችግር የለውም ምናምን እያለ ሩታንም እኛንም ራሱንም ሲዋሽ ቆይቷል። አሁን ላይ ግን በይፋ በይፋ ሄርሜላ እንደምታፈቅረው ከነገረችው በኋላ ሰው ሙሉ በሙሉ ሄርሜላ ላይ ያለው እምነት ወይ ደግሞ ሄርሜላ ላይ ያለው በቃ እይታ በትክክል እንደሆነ ስለሚያውቅ ያለው አማራጭ እሽ ማላለም እምብኝም አላለም። በቃ ያለው አማራጭ ምንድን ነው እዛ መውጣት አልቻለም። በሙቀት አፈኑት ሰበት ምንድን ነው ሁል እንደ አንድ ሰው ይደንዝዝ አንድ ሰው ጭንቅላቱ ይመታ ይታመም ምናምን። እሺ ሁለት ሰው ስድስት ሰው በዚህ ልክ ተሰባስባችሁ ትዳር ለማፋታት ምን ሩታ በዚህ ልክ ያስቀየመቻችሁ ያስከፋቻችሁ ነገር አለ? እኔ ያልገባኝ ነገር ማለት ነው። እና እንጃ በጣም አስመሳይ ናችሁ፣ ሰው መሳይ ናችሁ፣ ሾካከቦች ናችሁ። የእውነት ለመናገር መጀመሪያም እናንተ የህመሙ ምክንያት ናችሁ። ለምን ይህን ልጅ አዝኗል፣ ከፍቶታል፣ ደብሮታል ብላችኋልና እያደረገ ያለው ነገር ከሚስቱ ጋር የሚያጣለው ከትዳሩ የሚያፋታው የሚያረቀው ነገር ከሆነ እሱ ሩታን ሲጀመር፣ እኔ እንደው አሁን አሁን ላይ እያሰብኩት እየገመጥኩት የምገኘው ነገር፣ ብዙ ሰዎችም ሀሳብ እየሰጡበት የሚገኙት በቃ ያለ እሷ ያለ እሷ መተንፈስም ማውራትም መንቀሳቀስም አይችልም። በቃ በእሷ ነው እየሰራ ያለው፣ በእሷ ምክንያት ነው ያለውና፣ እሷ ከሌለች የሆነ እስትንፋሱ የሚቋረጥ አይነት ነገር ነው የሚሰማው እንጂ ትዳሩም ለክብሩም ለፍቅሩም የሆነ ክብርም ያለውም ፍላጎትም ያለውም አይመስለኝም። አሁን ሄርሜላ ይህን ጥያቄ አቀረበችለት አይደል? እንደውም የመራቂያ ዘዴ ያገኘ ከዚህ በፊት በጓደኝነት ነው ጓደኛ ነው ወንድሜ ስትለው ነበር፣ አይደለም እሺ። እንደዛ ስላለችው መራቅ ከበደው። ለሱ ያላትን ስሜት አያውቅም ምናምን፣ እሺ ከብዶት ሊሆን ይችላል ከህይወቱ ማስወጣት። አሁን ግን ፍቅሩን፣ ጥያቄውን አቀረበችለት አይደል ይቅርታ፣ ያለውበትን ሁኔታ ታውቂያለሽ። እኔ ኑሮ ሲጀመር አንተ ያም አለ ይህም አለ ምንም ስለ ትዳርም ስለ ኑሮውም መናገር አይጠበቅብም። ስከ ሄርሜላ ጋር ማውራት አይጠበቅብም። ማውራት ያለብህ ከሩታ ጋር ከትዳር ከልጅ እናት ጋር ነበረ። ግን ይህን ሚስጥር ካወቀችም አለ አይደለ ያለውን ነገር እኔ ትዳሬ ማስተካከል ልጄን በሰላም ማሳደግ ያላባት በቃ ልጄ እንዲኖር አልፈልግም። ሚስቴም ደግሞ የሁሉ ዋጋ ከፍላ እኔ ጋ መጣ እንደዚህ የሚያምር ልጅ ሰጠኝ። ሚስቴን ነው የምመርጠው፣ ሚስቴን ነው የምፈልገው ብለህ በተረጋጋ ሁኔታ። ከዚህ በኋላ ግን እንደዚህ ስሜት የምታስብ ይኮን እንደዚህን ታሳብ ካለሽ፣ ይቅርታ ከእኔ መራቅ አለብሽ፣ እኔም ከአንቺ መራቅ አለብኝ። እኔ ወደ ትዳሬ መሄድ አለብኝ። ከአንዳንድ ወይ ደግሞ ወዳሃትም ከሆነ ፈልገሃትም ከሆነ መናገር እሺ፣ በቃ ይሁን፣ ያንን ትዳሬን ያንን ህይወቴን እንዲህ እንደቀላሉ በቃ ትቾ መጣለሁ ማለት ትችል ነበር። ግን ይሄንን ሁለቱን ነገር መምረጥ አልፈለክም። ሩታን ብላለች፣ ወይ ከሷ ወይ ከኔ መሆን ሳትችል እንዳትቀር እኔ ስለማልፈልገ ሄርሜላ ጋር ሂድ ብሏለች። እና ሩታን ደግሞ መተው አይፈልግም። እግዚአብሔር ምስክርን እንደሌላው ሴት ዝም ብላ እንደው የሆነ አለ አይደል ብትሆን ማለት ነው፣ የእውነት ለመናገር በቃ ሄርሜላ ጋር ሲሄድ አይ አይኑን አያሽም። ለምን እቺ ልጅ አቋማ ያምራል፣ አለባበሷ ያምራል፣ ጥሩ ነው፣ ጥሩ አቋም ላይ ለን ደስ ይላል ምናምን፣ ጊዜያዊ ደስታን ትሰጠዋለች ነው። ኖርማል ነገር ነው። ግን የሆነት ለመናገር ማን እንደ እናትህ ይሁን እንደ እናት እንደ ልጅህ እናት ማን እንደ ትዳር አጋርህ ማን፣ ሩታ ስንት ዋጋ ነው የከፈለችልህ? ሄርሜላ እርግጠኛው የምነግርህ ነገር ነገ አመመኝ ብለህ ብትወድቅ፣ የሆነ ነገር ቢያጋጥመህ፣ ዞር ብላ አታይህም። እሷ ደስታን ነው። ሲጀመር እልህና ፍቅር ለዩ። የእውነት እች ልጅ የምር ፍቅር አፍቅረው አይደለም አፈቀረችውም ከተባለ ራሱ እየተጃጃለ ራሱ የፈቀደላት ራሱ ያሳያት ራሱ ነ እያለ እንደፈለገች ስትጠመጠምበት ዝም ስላላት ነው ይህ ነገር ሁሉ የተፈጠረው። ባለትዳሮች መንቃት አለባችሁ። መጀመሪያ ሳይቃጠል በቅጠል የሚባል ነገር አለ። መጀመሪያ መስመር ሳይስት ኑሯችሁ፣ ጊዜያችሁ፣ ትዳራችሁ፣ ፍቅራችሁ መጠንቀቅ አለባችሁ፣ ከሰው መራቅ አለባችሁ። የምርም ማለት ነው። ሁሉ ነገር በመጠን በጊዜው ሲሆን ጥሩ ነገር ነው። ያለ ልክ ትገጣጠሙ፣ ያለ ልክ ትቀራረቡና በኋላ ያዙ ይልቀቁ ይንትላላችሁና። አብርሽ እንግዲህ ራሱን እስከ መሳት ደርሷል። ይሄ ተደራርቦበት ነው እርግጠኛው። የምናገረው ነገር ግን ሄርሜላን ይቀበላታል ብዬ አላምንም። ከተቀበላትም፣ የእውነትም የእውነትም፣ በዚህ ምድር ላይ ማለት ነው። ምን ብዬ ማውራት ጀምራለሁ መሰላችሁ አንድ ሴት ልጅ የፈለገ ነገር ብታፈቅረው ብትወደውም? ምንም ነገር በተአምር የፍቅር ጥያቄ እንዳታቀርብ ለወንድ ልጅ እና እስከዛሬም ደግሞ ደግሞ ሩታ ጋር ኖረው አንደኛ ወይ እሷን ለዩትዩብ መጠቀም ያፈልጓት ነው ወይ ደግሞ አላደለ በቃ ሸም ይዞት ሰውም ተቀበላት ተቀበላት ስላለ ወይ ደግሞ እሷ ሴት ስለሆነች የፍቅር ጥያቄ ስላቀረበችለት ነው አውሯት የኖረው እስከዛሬ። ሲላትም ሲያወራላትም፣ ሲናገርላትም የነበረው ፍቅሩን የውሸት እንደነበረ መቶ ፐርሰንት አረጋግጣለሁ አምናለሁ ማለት ነው። እና ከባድ ነው። እኔ ጓደኞቹ እንደዚህ ማድረጋቸው እንደዚህ መሆናቸው ምንም አልገረመኝም። ግን አንዳንዴ ህሊና የሚባል ነገር አለ። እግዚአብሔር ምስክሬን፣ ሰውን አትፍሩ፣ አትፈሩ ምናምን ችግር የለውም ኖርማል ነው። ግን ፈጣሪን አትፈሩም ወይ? ፈጣሪን የሆነ አላደል እንደው የፈለገ ነገርስ ቢሆን ሚስቱ ሰማንያውን ሳያወርድ አላደል እንዴ። ለነገሩ ሰርጋቸው ራሱ ገና የሆነ ብልሽት ሽቱ የወጣ የሰርጋቸው ቀን ነው። ገና ብልሽት ሽቱ የወጣ ሴት ልጅ እግሩ ስር ወድቃ አልቅሳለ ምና የፍቅር ጥያቄ ስታቀርብለት ነው ያኔ ነው ነገራቶች ሁሉ ውስብስብስብስብ ብለው በቃ ያልሆነ ታሪክ ውስጥ ያልሆነ መስመር ውስጥ የገቡትና አስቸጋሪ ነው። ብቻ አብርሽ እንግዲህ እንዴት መጀመሪያ ክፉ ነገር እንዲነካ ክፉ ነገር እንዲገጥም አልመኝም። መድኃኒዓለም ደህና ያደርግ። አንዳንዴ ይገርማል። እና መጀመሪያ አሳመማችሁት። ከዛ በኋላ ደግሞ አብረሽ አብረሽ ብላ ብቹ ስታሽቀብጡ ሳይ በጣም ገረሜ። የሱ ጤንነት ራሱ አላሳሰባችሁም? አይታችሁት ከሆነ ሙሉ በሙሉ ካሜራውን እያስጠጉ የሱን ትንፋሽ ነበር በቃ ድምጻቸውን እየቀረጹ ሬካርድ እያደረጉ የነበሩት። አስቡት እንግዲህ ይሄ ሁሉ ሰው ተሰብስቦ በዙሪያችሁ። ግን ስንት እባብ ሰዎች እንዳሉ ነው ያየሁት። ለራሳቸው ብቻ ጥቅም የሚያስቡ፣ ለራሳቸው ብቻ የሚኖሩ፣ የሰው ደስታ የማያስደስታቸው፣ በጣም በአብርሽ የሚቀኑ የሩታ እንባ የሩታ ችግር የአብርሽ እና የሩታ ትዳር መፍረስ የሚያስደስታቸው ሰዎች እንደሆኑ ሙሉ። እንደው ምን አይነት ድንዝዝ ናቸው አሁን እነዚህ? ቡታጅራ ተወልደው ያደጉ ናቸው ሰው አሳዳቢዎች። የእውነት ለመናገር በጣም ባለጌዎች ናቸው። ባለጌም ባለጌ የሄርሜላ ተወት ቅሌቷ ብልግና ዱሮ ነው የወጣው። አሁን አሁን ላይ በእሷ መፍረድ አልችልም፣ ምክንያቱም አብርሽ ራሱ ነው ይህንን ነገር ጎትቶ ያመጣው። አሁን እንደሚያረጋት እንደሚሆን እንደሚሆን ይሆናል። በቃ ሌላ ምንም ልነግራቸው አልችልም። ከፈለክ ተረዳት እስኪ ተረዳትና መጨረሻው ምን እንደሚሆን ታያለ። እያለቀስ ከሩታ ስር ትመጣለ። እግዚአብሔር ምስክር ነው የምላችሁ፣ አብርሽ ከሩታ ውጭ ሌላ ሴት ለምዶ ሄርሜላም ሆነ ሌላ ሴት አግኝቶ በህይወቱ አብሮ ኑሮ እንደ ሩታ ካስደሰተችው እንደ ሩታ በፍቅር ከኖረ እኔ የፈለጋችሁትን ነገር እቀጣለሁ። ቢሄድም በሄደበት እግሩ ለምን አስር ሴት አይቀያየርም? አይለዋውጥም? ይመጣል ግን ማለት ነው። ሩታ ደግሞ አንተ ሄደ እዛም እዚህም ሩጠ ምናምን መጠ ሩታ ላይ እንድትላላጥባት አትፈልግም። አንድ ቀን ምናልባት እሷም ልትሄድ ትችላለች፣ ወደምትሄድበት አይታታል። አራስ ቤት ናት፣ ግን አራስ ቤት ያለች ሴት አትመስልም። እራሷን ጥብቅ አርጋ ጸጉር ስታዩላ፣ ሲያምር፣ አለባበሷ ሲያምር፣ ቪዲዮ እየሰራች ነቃ ብላ ንቅት ብላ ነው ያለችው። እግዚአብሔር ይመስገን፣ ልጃቸውንም በሰላም ያሳድግላችሁ። ግን የእኔንዳ እነዚህ የበጎች ነገር በጣም ገርሞኛል። እነዚህ ከብት ናቸው፣ እግዚአብሔርን እንስሳ ናቸው፣ ምንም ሰው አይደሉም። እንዴት ነው ባለትዳርን ወንድ እሺ ጥያቄውን እንድታቀርብለት ቦታ አመቻቹ። እሺ ኢትስ ኦኬ ኖርማል ነገር ነው። ምላሹ ምንም ይሁን ምንም እሱ ይመልስ፣ ችግር የለውም። ግን እሱና እሷ እያወሩ ነው ወይስ እናንተ ተባብራችሁ አብርሽን ልታገቡት ነው? ያልገባኝ ነገር ማለት ነው ለሄርሜላ በዚህ ልክ እንዲያሽቀበጣችሁት ስንት ነው የከፈለቻችሁ? ግን እች ልጅ የእውነቴን ነው የምላችሁ ስንት ብር ነው የተከፈለ? የሆነ ይገርመኛል። የሰውን ደስታ እያጨለማችሁ የሰውን ትዳር እያፈራረሳችሁ በዚህ ልክ እንዴት ነው አብርሽ እና ሄርሜላ አንድ ይሆናሉ ብላችሁ የምታስቡት? አንድ ቢሆኑ እንደዚህ አረ ተው። ግን ጭንቅላት ምናችሁ ነው የሚያማችሁ? ግን ምን አይነት ብልግና፣ ምን አይነት የወረደ ነውር ስራ። እኔ እግዚአብሔር ምስክሬ ነው የምላችሁ፣ የትም ሀገር የትም ዓለም ላይ እንደዚህ አይነት ነገር አይቼም ሰምቼም አላውቅም። አረ እናንተ ሲለያል ምን ጉድናችሁ በፈጣሪ! ወይ በስመ አብ ወልድ! መጀመሪያ መከራውን ካበሉት ካጨናነቁት ከወጣጠሩት በኋላ አብርሽ ብዬ እንደ አብሬ ልኑር አብሬ ልውል በህይወት ደስተኛ ላድርገው። አረ እባክሽ ደስታንማ ፍቅርንማ እስከ ጥግ ድረስ እኮ ሩት አስተማረችው አሳየችው እኮ። እግዚአብሔር ምስክሬ እንደ ሩታ ፍቅር አዋቂ አለ እንዴ? ስንት ነገሩን የቀየረችው አብርሽን እግዚአብሔር ይመስገን። እሱን መልካም ጥሩ ልብ ነው ያለው። የእውነት ለመናገር ተንኮልም ክፋትም የለበትም። አብረን እንደግ የሚል ልጅ ነው። በዚህ በዚህ አጋጣሚ ሳላደንቀው ሁሌ ሳላደንቀው ማለት አልፈልግም። ግን ምን አይነት ነውር ስራ ነው የምትሰሪው አንቺ እንዲህ ወንድ ጠፍቶ ነው ምን ሴት አሰዳቢ። እግዚአብሔርን አንዳንዴ እኮ ቤተሰብን መፍራት ጥሩ ነው። እችማ ቤተሰብም የላትም። የት እንደተወለደች አይታወቅም። የማን ልጅ የማንዘር እንደሆነች ከየት እንደመጣች እንደው ከየት እንደው ነው እንጃ አላውቅም። ዝም ብላ እንደው የሆነ እኔ እንዴት ልበላችሁ፣ ዝም ብላ የወረደች ናት። ጥሬ ነገር ናት። አልበሰለች እንዴ። ይሄ ልጅ እንደው እስኪፋታ እንኳን እስኪ፣ እንደው የፈለገ ነገር ይሁን ቢፋታ እንኳን ደስ ይልሻል። አሁን ከአብርሽ ጋር መሆን ሩታ እንደዛ እያዘነች እየከፋት ሩታና አብርሽ ያ ሁሉ የለፉበት የደከሙበት ትዳር መና ሲቀር፣ ራስ ወዳድ። አንቺ እንደዚህ የሰውን ትዳር አበጣብጠሽ አበታትነሽ ነገ ምን አይነት ህይወት ልትኖሪ ነው? ሰው እኮ የዘራው ነው የሚያጭደው። እግዚአብሔር ምስክሬን ሰው ክፉም ሰራ ደግም ሰራ ከፊት ለፊቱ ይቀመጣል። እንዳደራ ቁጭ ብሎ ነው የሚጠብቅሽ። አንቺ ግን ደስተኛ መቶኝ ይመስሎሻል? አይሆንም። ተባብሮ የወላችሁ አሳበዱት። ሆስፒታል እስኪገባ አደረጉት። የእውነት ራሱን እንዲስት አደረጉት። ቃላት አሳጠሩት። ያውሩ በቃ እንደዚህ ብላለች። እንግዲህ አንተ ምትመልስላት መል አቤ ልም ምንድን ነው እንደዚህ። ሄርሜላማ አንድ ቀን የሆነ ነገርማ ማሳጣለች። የምሬን ነው ምላችሁ። ያኔ አብረሽና ሄርሜላ ሩም ገብተው ሊቀረጹ ምናምን ሲገቡ ቀድመ ከሄርሜላ ጋም የሆነ ነገርማ አቅምሳለች የሆነ ነገርማ እርጋላለች እንጂ እንዲ አፈን አይበላም ነበር። እንዲ አትንቀጠቅ። ምን አይነት አንተ! ለምን አታገባትም ጀዝባስ? እኔ መሳደብ አልፈልግም፣ ግን ምን አይነቱ ዱዝ ነው ይህ? ምን ጭንቅላቱን ተመቷል? እርግጠኛ ነኝ ይሄ ወይ ጉድ! ለነገሩ ይሄ ጭንቅላት ፀጉር እንጂ መልካም አስተሳሰብንም አይይዝም፣ አይዝም ምን አይነቱ ነው በእናታችሁ። እና ብቻ ሰላም ያሰማል። ውይ ሄርሜላ ግን እንደው ፈጣሪ ሆይ እንደው አዲስ በጣም ብዙ ሰው እየረገም ነው። ግን እንደ አንድ ቀን ታይ፣ ግን ኧረ ታይ። ፈጣሪ ሸንፍሬ ወይ ማወራው ሁሉ ጠፋብኝ። እግዚአብሔር በጣም የሚያበሳጭ እንደው እኔ ያላቅም ይሁላችሁ መጥፎ ሰዎችን ትጠናቀቋቸው አላችሁ ምናምን ጥሩ መስለው መልካም መስለው ግን በህይወታችሁ የሚመጡ ሰዎችን በምንም ተአምር ልታገኟቸውም ልትይዟቸውም አትችሉም። እነሱ ናቸው ውስጣችሁን ሰርስረው በቃ ህይወታችሁ የሚያመሰቃቅሉት። ከእንደዚህ አይነት ሰው መጥፈጣር ይጠብቀን፣ ይሰውረን። ወይ አቤልማ ይለያል። ምን አይነቱ አሽቃባጭ ነው በመድኃኔዓለም። አሁን አንተ በሩት ታጅበል ተጠጥተል እውነት ያሳዝናል ብቻ